ይሄ ቤት አልፈልግም ብላ ጥላ የወጣችበት ቤት ተመልሳ እንድትገባ የሚያደርጋት ምን አይነት ምስጢር ነው? ኤፍራታ አልጆነት ምን? አንድ ሴት እያምሻል እንዴ? እንዴት ሆኖ ነው የኤፍራታ እናት የምትሆነው? እሱን እንግዲህ ከኔ ይልቅ ጉዱባችን መጠየቅ ትችያለሽ። እሱ በደንብ ያብራራልሻል። እንዴት አልገባኝም። ነው የኤፍራታ እናት ናት? ይሄን እንኳን ለማመን ትንሽ ይከብዳል። ቆይ ቆይ፣ ኤፍራታ ይሄን ሰምታ ነው ከዚህ ቤት የወጣችው? ይሄ በፍጹም አይሆንም። ወዴት ወዴት? ቆይ እና ኤፍራታ ስለዚህ ጉዳይ ሰምታለች እያልሽ ነው? ኤፍራታ እዚህ ቤት የለችም። እሷ ወጣለች። እያልሽኝ? ባልሆነ በምን ጉዳይ እንደሆነ ባላቅም ኤፍራታ ጠፍታ ሄዳለች። የያፌት ቤት ነው ያለችው። ገነትና ናታን ሲያወሩ እንደሰማት ከሆነ እያወሩትን ነገር ሰምታ ፌንት ተሰርታ ነበር። እና ኤፍራታ ስለዚህ ጉዳይ ሰምታለች? ወይኔ ሉሊት። ቆይ ታዲያ እሷ የያፌት ቤት ምን ትሰራለች? የያፌትማ የወደፊት ባሏ ስለሆነ ነዋ። ምን ያው ከነገ ወዲያ ይጋባል ሉሊት እውነታው ሲነገራት ፊንት በልተ ወድቃለች። ለምን ይሆን ራሷን ስታ እንድትወድቅ የሆነው ነው? ሰላም ጤና ይስጥልን የጉናቱ ተከታታዮች እንደምን አላችሁ? በያላችሁበት በዓለም ዳርቻ ሰላማችሁ ብዙት ተረፍረፍ ይበል እያልኩኝ ዛሬም በአዲስ ቪዲዮ መጥቻለሁ። ሐረግ ድራማ ክፍል 72ን የምናየው ይሆናል። በባለፈው ክፍል ቢኒና በይ ተጣልተው ነበረ። ታዲያ ገነት እባካችሁ እኔ ራሴ ጉዳይ ያለብኝ፣ አታስጨንቁኝ በማለት እንዲቀመጡ ታደርጋችኋለች። ዳጊም እናቴ አይዞሽ፣ አትጨነቂ፣ ያፌትንም አታገባውም፣ ሁሉንም ነገር እኛ እንነግራታለን እያለ እናቱን ለማሳመን እየሞከረ ነው። ታዲያ ብይ ኤፍራታ እንደሆነ ያፌትን ከማግባት ወደ ኋላ አትልም፣ ሁሉም ነገር አብቅቶለታል፣ የምሳ ሰዓትም ተዘጋጅቷል በማለት ቁርጡን የነግራቸዋል። ታዲያ ዳጊም ጥያቄውን አስከተለ። አሁን እህቴን ይፍራታን በምን መልኩ ማግኘት እንችላለን? እባክህን መረጃው ካለህ ንገረን በማለት አብይ እንዲነግራቸው እየፈለገ ነበረ። ታዲያ ያፌት ማለት ከባድ ሰው ነው፣ የራሱን ምስጢር እንኳን ለሌሎች ማጋራት የማይፈልግ ድብቅ ሰው ነው። ታዲያ ቢንም ሁሉንም ነገርን ተወው፣ ና አሁን ስላንችናትነት እንዴት አድርገን ይፍራታን እናስረዳት እያለ እያወራት ነበር ታዲያ አብዬም ኤፍራታን የሚያገባት ወዷት እንደሆነ ና አፍቅሯት እንደሆነ እየነገራቸው ነበር። አንተን የጠየቀ የለም በማለት አሁንም ንግግራቸው ወደ አለመግባባት እየወሰዳቸው ስለሄደ በቃ ውጭ መውጣት ይኖርብናል አለው። ዳ ዋን ቤዛን እየተሰናበተቻት ነው። እባክሽን የት እንደምትሄድ ንገሪኝ እያለቻት ነው። ነገር ግን የት እንደምትሄድ ልትነግራት አልወደደችም። በቃ ለተወሰነ ጊዜ አልኖርም፣ ምናልባትም ደግሞ ላንገናኝ እንችላለን። ፖሊሶች ከጠየቁሽም የሆነ ሰው ላድን ብላ ሄዳለች ብለሽ ንገሪያቸው እዚህ መቆየቴ ለነናታን ጥሩ ስለማይሆን አሁን መሄድ ይኖርብኛል አለቻት ከዛ ሁሉንም ነገር ነግሪያቸዋለሁ አሁን እሱ ሊያስጨንቅሽ አይገባም ይልቁንስ የምትሄጅበትን ጉዳይ ንገሪኝ ብትላትም እሷ ግን አይ ድጋሚ ልብሽን መስበር አልፈልግም ይልቁንስ እህትሽን አትራቂያት በማለት አስጠንቅቃት ትወጣለች ታዲያ ቤዛም ሁሉም ከኔ ሸሸ ብቻዬን ቀረው በማለት ብቻዋን እያዘነች ነበረ ቢኒ ጽዮንን እንዳፈቀራት ለገነት እየነገራት ነው። ታዲያ ምን ነው እሷን ለማስረሳት ብለን ከቀረብካት በኋላ አሁን ወደ ፍቅር ተቀየረ ማለት ነው? አዎ እኔም ራሴን ለመቆጣጠር ብሞክርም ነገር ግን አልችልም ጽዮንን ከልብ አፍቅሬያታለው፣ እያለ እየነገራት ነው። ታዲያ ገነትም ይህ ነገር ሊሆን አይችልም እባክህን ስሜትህን መግዛት አለብህ እያለች እየተቆጣችው ነው። ታዲያ ገነትም ጽዮንስ ስለአንተ ምን አይነት አመለካከት አላት እያለች እየጠየቀችው ነው። የቢኔ ምላሽም ጽዮንን እኔን እንደምትወደኝ እማውቀው በማለት ይመልስላታል። ገነት ግን የበፊቷ ጽዮን ስትከሰት በኋላ የማይሆን ነው የሚሆነው። በፊት እኮ አትስማሙም ነበረ። ቻ እኔ የምፈራው ናታንና የፍራታ ላይ የተፈጠረው መሰባበር እናንተ ላይም እንዳይደገም በማሰብ ነው አለችው። ጓደኛውን አብይን ከአጎቴ ከቢኔ ላይ እጅህን ማንሳት አለብህ። ሲሆንም በጣም ነው የሚወዳት በሷ ጦርነት እንዳይነሳ በኋላ ፈርዶ ባህል እያለ እያስጠነቀቀው ነው። ታዲያ እኔም ጦርነት እወዳለሁ፣ የፈለገው ይምጣ። ያቺን እንጆሮ መሰለች ልጅማ እኔም ልተዋት አልችልም በማለት አሁንም ለዳቂ መለስለታል። ቤት ወደነ ናታን ቤት ተከስቷል። ታዲያ በሩን የከፈተችው ጽዮን ነበረች። ጽዮንም ብዙ ነገር ተናግረዋለች። ወንድሜ የያዘውን ሁሉ ወስደበታል። አንተ፣ እኔም ወንድሜን ማገናኘት አልፈልግም። አንተን ሲያይ በጣም ነው የሚናደደው። ታዲያ ጽዮን ከያፌት ጋር ንግግር እያደረገች ሳለ ማን ነው ጽዮን? እያለ ናታን መጣ። አስፈላጊ ሰው አይደለም ወንድሜ፣ አትምጣለችው ናታንም ማን ነው ይህ አስፈላጊ ያልሆነ ሰው? እያለ ወደ በሩ ተከሰተ። ከዛም በጣም ጎበዝ ሰው ነህ። እኔማ ተሰባብረህ አይሃለሁ ብዬ ነበረ ነገር ግን ደህና ነህ። ለምንድን ነው የምሰበረው አለ ናታንም። ሲሆንም ቀጠለች ለምንድን ነው ወንድም የሚሰበረው አለችው። የሚወዱትን ሰው ከመነጠቅ በላይ ምን ልብ የሚሰብር ነገር አለ? ይኸው ኤፍራታን የእጅ አድርጌ አሳየው አለው። ታዲያ አንተ አውሬ ስለሆንክና ያንተን አውሬነት እሷ ስላልተረዳች እንጂ እኔ ግን ሌላ ምንም የሚያበሳጨኝ ነገር የለም አለ። ናታን በትዕግስት ሁሉንም ነገር ቆሞ ሲሰማው ነበረ ጽዮን ግን በጣም ነበር የተናደደችው ታዲያ ያፌትም ሰርግ ሊጠራቸው እንደመጣ ይነግራቸዋል ጽዮን ደግሞ ምን ልናደርግ ነው ከአንተ ሰርግ የምንመጣው አለች በቁጣ ናታን አይ እንገኛለን የፍራታን ደስታ ማየት እፈልጋለሁ አለ ወንድሜ ግን ምን እያልክ ነው አለችው በቃ እንዳታረፍዱ በጠዋት እጠብቃቸዋለሁ ብሎ ትቷቸው ይሄዳል ጽዮን ተበሳጭታ በሩን ዘግታ ወደ ቤት ተመለሰች ታዲያ ናታንም እህቴ መረጋጋት ይኖርብሻል እኔ ያፌት ፊት እንደዛ አይነት ፊት ማሳየት አልፈልግም ኤፍራታ በበኩሏ ናታን ግን ምን ሆነ ነው እንዴት ኤፍራታ በዚህ ልክ ያፌትን ታፈቅረዋለህ ብለህ ታስባለህ ተነስተህ መታገል ይኖርብሃል አለች በበኩሉ ኤፍራታን አግቷት ሳለ በዛን እንክብካቤው ፍቅር እንዳስያዛት ነግራኛለች ስለዚህ ለሰርግ እየተዘጋጀች ያለችን ሴት ማሳመን ሞኝነት ነው እያለ ነበር ሲሆንም ታዲያ ምን ማድረግ አለብን አለችው ገፍቶን የሄደ ሰው አሜን ብለን ከመሸኘት ውጪ ምንም አማራጭ የለም አለ ታዲያ ወንድሜ ግን በዚህ ልክ የጓጓህ የምትሆነው ለምንድ ነው እያለች ነው ሲሆን ታዲያ በቤዛ ምክርም የተደነቀው ናታን እስር ቤት ነው እንዴ እንደዚህ የለወጠሽ እስር ቤት ከሆነ የለወጠሽ ያፌትንም እናሳስረው ና እንደዚህ ተለውጦ ባየነው እያለ ነበረ ታዲያ ቤዛም ያን ያህል በድሎ ግን ሁለተኛ ልትቀርበው ትፈልጋለህ ማለት ነው? ልታምነው ትፈልጋለህ እያለችው ነበረ። ሲሆንም ታዲያ በንዴት ወንድሜ አንድ ጅል ብቻ አይደለም ውስጥህ፣ ብዙ ጅል ነው ያለው በማለት ትታው ትሄዳለች። ቤዛም በበኩሏ ናታን አሁኑኑ መፍጠን ይኖርብሃል፣ ኤፍራታ ችግር ውስጥ ነው የምትሆነው እያለችው ነው። ምን ነው የነገረችሽ ነገር ካለ እባክሽ ንገሪኝ። የነገረችሽ ነገር የለም፣ ነገር ግን ችግር ውስጥ እንዳለች ይሰማኛል አለችና ትታው ሄደች። አንም በበኩሉ ሰርጉን መበጥበጥ አለብኝ ያለችኝ አንድ ቅዳሜ ናት። ይህንን ለማድረግ ደግሞ ቆም ብዬ ማሰብ አለብኝ እያለ ነበር። የፍራታና ሰራተኛዋ ተግባብተዋል። ለምንድን ነው በር የቆለፈብሽ እያላት ነው። ማታ ትንሽ ተጋጭተን ስለነበረ በጣም ስለሚወደኝ ስለዚህ እንዳልጠፋበት ነው በሩን የቆለፈው እያለቻት ነው። እኔ ግን አይመስለኝም ወንድ ልጅ በዚህ ልካ ያፈቅርም አለቻት። ታዲያ ሰራተኛዋም እንዳላፈቀረችውና ፊቷ ላይ ሀዘን እንደሚነበብባት እየነገረቻት ነበረ። ከዛም እንደዚህ ሁለታቸው እያወሩ ሳለ ያፌት መጣ። ሁለታቸው ተቀራርበው ማውራታቸውን ሲያይ በጣም ነበር የደነገጠው። ምን እያወራሻት ነው? አለ። አለቃ እንደዚህ አይነት ነገር አይቼ አላውቅም፣ ይቅርታ አለ። አዎ ወደ ቦታች ተመለሻላት። ከዛም ሰራተኛዋ ወደ ታች በመውረድ የሚነጋገሩትን ነገር እየቀረጸች ነበረ። ታዲያ ያፌትም ለነናታን ሰርጉን እንደነገራቸውና ከሰርጓ መገኘት እንደሚችል እየነገራት ነበረ። በጣም ጥሩ እኔም ደስተኛ ነኝ አለችው። ምን ለማድረግ እየሞከርሽ ነው? ያሰብሸዋለ ሰርጌን ልትበጠብጭ ነው አለ ያፌትም ጠረጠረ። ታዲያ የፍራታ ምን ማድረግ እችላለሁ? አንተ ያልከውን አሜን ብዬ ከመቀበል ውጭ እኔ የምለውንማ ልትሰማኝ አትችልም አለችው። አይ ላምንሽ አልችልም ከነዛ ጎረምሶች ጋራ ሰርጌን ልትበጠብጭ ነው ወይም ደግሞ እናት እናት በሚል ድራማ የሰርጌ ቀን ልታሳስሪ ነው። ታዲያ ኤፍራታም እባክህን ስልኬን ስጠይ ብትለውም አይ ሳንፈራረም ስልክሽን ልሰጥሽ አልችልም እያላት ነበረ። ይዛ በውስጧ የደበቀችውና እስካሁን ሚስጢር አድርጋ የያዘችውን ነገር ለናታ ነገረችው። ያኔ ሰከርክብዬ ለማስመሰል የሞከርኩት ምንም ነገር እንዳልተፈጠረ ነው ምነግርክ አሁን ላይ የተረዳውት ነገር ቢኖር የሰው ልጅ አስገድዶ የራስ ማድረግ እንደማይቻል ነው። ስለዚህ አንተ ምትወዳት ፍራታን ነውና እንደምንም አድርጌ ማድርጌ አስመልጬ ያንተ ለማድረግ ሞክራለሁ አለችው። ይህንን ነገር ልመንሽ ወይስ ልደሰት ልከፋ እያለ ነበረ። ከዛም ከዚህ በኋላ ከክፍል እንድትተኛ አላስገድደህም፣ በቃ አሁን ጨርሻለሁ አለችው። ሆን ቢኒ ስላልደወለላት በጣም ተፈሳጭታለች። እንዴት ሁልጊዜ በሚደውልበት ሰዓት እንኳን አልደወለም? ቆይ እኔ ስለወደድኩት እሱ ሊኮራ ባልሆነ ያለች ነበረ። ለምን አንቺ እሱ እስከሚደውል ትጠብቂያለሽ? አንቺም እኮ መደውል ይኖርብሻል አላት። ደግሞ ሰውን በዚህ ልክ አታፍቅሪ፣ በኋላ እንደኔ ትጎጃለሽ ያላት ነበረ። ታዲያ ሲሆንም ቅድም ያፌትን ሳየው የሆነ ነገር አስታወስኩ አለችው። ከዛም ያስታወሰችውን ነገረችው። እሱማ ያፌት የፍራታን አግቷት ሳለ ተያይዛችሁ የሮጣችሁ ነበር በዛ ላይ ያፌትን ትጠይው ስለነበረ ተከታታዩ ነበር፣ አላት። ቆይ ያፌት የፍራትን አግቷታል እንዴ በማለት ተጠይቀዋለች። አዎ አግቷት ነበረ፣ ለዛ ነው ቤቱን የሰጠው አለች። ታዲያ ናታንም ከእስር ቤት ቆይቶ ሲወጣ በአስቸኳይ ቤቱን ለቃችሁ ውጡ የሚል ፊርማ አንቺ አስቀምጠሽ እንደነበረ እያለ እያስታውሳት ነበረ። ታዲያ ጽዮንም እባካችሁ ሁሉንም እንዳስታውስ ርዱኝ እያለች ነበር ሲሆን ልደውልለት አልደውልለት እያለች ከራሷ ጋር ስትታገል ከቆየች በኋላ ስልክ ደወለች ለሚኒ። ከዛም ውይ በጣም ጥፋት አጠፈው እያለ ስልኩን አንሰው። ታዲያ ምን ሆነን ያልደወልከው? ቆይኔ የባልደውልልህ እረስተኛል ማለት ነው እያለችው ነው። ታዲያ ቀኑ ጥሩ እንዳልሆነና እንዳልተመቸው እየነገራት ነበረ። ቢሆንም ግን እሷ ልታዳምጠው አልወደደችም። ወዲያውኑ ስልኩን ጆሮ ላይ ዘጋችበት። ሉሊት ወደ ቤዛ ክፍል አምርታ ነበረ። ታዲያ ለምን ወሬ እንደፈለገቻት እየጠየቀቻት ነበረ። ገነት ለይፍራታ እናቷ ናት አለቻት። እንዴት ብሎ ነው እናቷ ሊሆን የሚችለው? ቆይ እውነታውን ስታውቅ ነው እንዴ እዚህ ቤት የወጣችው እያለች ነው። የት ነው የሄደችው? አለቻት። ከያፌት መሰለችኝ። ያፌት ልታገባ በሰርግ ዝግጅት ላይ ናት አለቻት። ይህን ጊዜ ሉሊት አልቻለችም፣ ራሷን ስታ ወደቀች። ለምን ይሆን ራሷን ስታ የወደቀችው? እንግዲህ በኤፍራታ ላይ ብዙ በደል እንዳደረሰችባት ሁላችንም እናውቃለን። ታዲያ አሁን ያፌት ይበቀለኛል ብላ ስለምታስብ ሉሊት ራሷን ስታ ወድቃለች። ለዛሬ የነበረኝ ፕሮግራም ይመስላል። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ሆነላችሁ እያልኩኝ ሰናበታችኋለሁ። አመሰግናለሁ።